ብልጽግና ፓርቲ ለሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል የእንኳን አደረሳችሁ መልእክት አስተላልፏል። ፓርቲው ያስተላለፈውን የእንኳን አደረሳችሁ መልእክት ሙሉ ቃል እንደሚከተለው ቀርቧል። እንኳን ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል አደረሰን አደረሳችሁ። የ2018 ዓ ም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በየደረጃውና በተለያዩ ኩነቶች ሲከበር ቆይቶ በዛሬው ቀን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በደማቅ የማጠቃለያ መርሃ ግብር እየተገባደደ ይገኛል። የዘንድሮው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ከህዳር አንድ ጀምሮ ለተከታታይ አንድ ወር በሁሉም ክልሎችና ከተማ አስተዳደሮች በደማቅ ሁነት እንዲከበር ተደርጓል። ይህም እውነተኛ ህብረ ብሔራዊ ይቅርታ ይህን አረፍተ ነገር እንደገና ደግሟለሁ። የዘንድሮ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ከህዳር አንድ ጀምሮ ለተከታታይ አንድ ወር በሁሉም ክልሎችና ከተማ አስተዳደሮች በደማቅ ሁነት እንዲከበር ተደርጓል። ይህም እውነተኛ ህብረ ብሔራዊ አንድነትና ፌዴራላዊ ስርዓት ለመገንባት የተያዘው ቁርጠኝነት ማሳያ ነው። ብልጽግና ፓርቲ የመደመር መንግስት ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ከዕለታዊ ክብረ በዓል በላይ የአጀንዳው ትክክለኛ አስፈላጊነት በውል በመረዳት በበዓሉ ስያሜ የተገለጹትን የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች የፍትህ፣ የእኩልነት፣ የልማትና የዲሞክራሲ ጥያቄዎች በተግባር በመመለስ መሆን አለበት ብሎ ያምናል። ለዚህም በዓሉ በአንድ ቀን ከማክበር፣ አንድ ወር ሙሉ በመውሰድ በየክልሉና በከተማ አስተዳደሩ ያሉት ባህሎችና ነባራዊ እውነታዎች ታሳቢ በማድረግ በተከታታይ እንዲከበር መደረጉ የዚህ እምነት አንዱ ማሳያ ነው። በዓሉ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃር እንዲከበር የተመረጠበት ምክንያት እውነተኛ ህብረ ብሔራዊ አንድነትና ፌዴራላዊ ስርዓት የሚገነባው ዲሞክራሲያዊ መግባባት በመፍጠር መሆኑ በግልጽ አመላክቷል። ዲሞክራሲያዊ መግባባት ወይም የመግባባት ዲሞክራሲ የሀገራዊ ለውጡ ቱርፋት ከሆኑ እሳቢዎችና ተግባራት አንዱ ሲሆን የሀገራችን የዘመናት ችግርና የስርዓት ስብራት ሆኖ የቆየውን የዲሞክራሲ ጥያቄ በአግባቡ ለመመለስ እየተተገበረ ያለ እሳቤ ነው። ዋነኛው የኢትዮጵያ የብሔሮች ብሔረሰቦችና ሕዝቦች ጥያቄ የዲሞክራሲ ጥያቄ ነበር። ከለውጡ በፊት በነበሩት ዓመታት ይህንን በዓል የእሳቤ ጥራትና የተግባር ቁርጠኝነት ያልተፈጠረበት የይስሙላ የአደባባይ ትዕይንት ሆኖ ሲከበር ቆይቷል። ሙሉ እይታን መለያው ያደረገው ብልጽግና ፓርቲ ይህንን የእይታና የተግባር ክፍተት በማድረቅ የጎደሉትን የእውነተኛ ሕብረ ብሔራዊ አንድነት ፌዴራላዊ ስርዓትና ዲሞክራሲያዊ መግባባትን አላባውያንን በማገናኘት ወደ ተቃና የለውጥና የዝላይ ምዕራፍ እንዲገባ አድርጎታል። ዲሞክራሲያዊ መግባባት የተዋንያን በተለይም ደግሞ የህዝብ ይሁንታና ተሳትፎ የሚያስተናግድ እሳቤና ማህበራዊ ሁል ነው። የዲሞክራሲያዊ መግባባት አንዱና ዋነኛ መገለጫ ምርጫ ሲሆን የዘንድሮው የህዳር 29 በዓል ከሰባተኛው ሀገራዊ ምርጫ ጋር ተያይዞ የሚታይ ነው። ያለፈው ስድስተኛው ሀገራዊ ምርጫ ለዲሞክራሲያዊ መግባባት መሰረት የጣለ ስኬታማ ምርጫ እንደነበረው፣ ዘንድሮ የሚካሄደው ሰባተኛው ሀገራዊ ምርጫ ደግሞ የዚህ እሳቤና ማህበራዊ ውል የአፈጻጸም ከፍታ የሚታይበት እንዲሆን አስፈላጊውን ዝግጅት ሁሉ እየተጠናቀቀ ይገኛል። በዓሉ በያዝነው ዓመት ሲከበር የኢትዮጵያ ብልጽግና አይቀሬ ሀገራዊና ዓለም አቀፋዊ ፕሮጀክት መሆኑ በአያሌ ማሳያዎች የተረጋገጠበት በመሆኑ በዓሉ ይበልጥ ደማቅ አድርጎታል። የኢትዮጵያ ታላቁ ህዳሴ ግድብ መመረቅ ብልጽግና ፓርቲ ለህዝብ የገባውን ቃል በተግባር እንደሚፈጽም ማሳያ ነው። በእለቱ የተበሰሩ ሰባቱ በጉባኤ ብስራቶች የመደመር መንግስት ትሩፋቶች ነው። የዚህ ተግባር ቀጣይነት በማሳየት በህዝብ ዘንድ ከፍተኛ መተማመንና ቅቡልነት ለመፍጠር ተችሎበታል። ይህ በመፍጠን መፍጠርና ዝላይ የታጀበ አስደናቂ የልማት አርበኝነት የባህር በር አጀንዳችን ላይ ለመድገም ስንቅ በመሆን ከግድቡ ወደ ባህሩ በሚል ህዝባዊ መፈክር ከታሪካችንና ከማንነታችን አላግባብ የተወሰደብንን የባህር በር ጥያቄያችንን በሰላማዊና ህጋዊ መንገድ ለማስመለስ እንደ ህዝብና ሀገር አንዱ ነን እየሰራንበት እንገኛለን። ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ስናከብር የመደመር መንግስት ያስቀመጣቸውን አሻጋሪና ተስተካካይ እቅዶች እየተገበሩና ውጤት እያመጡ መሆናቸውና ለዚህም ህዝብ በባለቤትነት የሚሳተፍበትና ተጠቃሚ የሆነበት ያለ መሆኑ በመገንዘብ ነው። በቀጣይ ዓመት 21ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል የምናከብረው በአንድ እጃችን የጀመርናቸው የጸጥታና የልማት ስራዎች አሳክተን በሌላው እጃችን ደግሞ ህዝባችን ለዘመናት የታገሉለትን የዲሞክራሲ ስርዓት ወደ ላቀ ደረጃ አድርሰን ነው። በጉጉት የሚጠበቀውና ነጻ ፍትሐዊና አሳታፊ በመሆን የዴሞክራሲ ምርታ እንደሚፈጠርበት በሚጠበቀው ሰባተኛው ሀገራዊ ምርጫ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንደ ከዚህ ቀደሙ በባለቤትነትና በላቀ ተነሳሽነት በመሳተፍ መሆን አለበት። ከዚህ በተጨማሪ የሀገራችን ጸጥታ ልማትና ዴሞክራሲ የሚጎመዝዛቸው ባዳዎችና ባንዳዎች ሀገር አፍራሽ እንቅስቃሴዎቻቸውን በንቃት በመከታተልና በመመከት እንደዚሁም በዛሬው ቀን በድምቀት እያጠቃለ ነው ያለውን በዓል መሪ ቃል የሆነውን ዴሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት ተግባራዊ ለማድረግ ዴሞክራሲያዊ መግባባታችንና ህብረ ብሔራዊ አንድነታችንን በማጽናት መሆን አለበት። መልካም ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ብልጽግና ፓርቲ